ሀገር ከዛ አንጀምር ይጎያሽ ሆነ። ተሰቃይቻለሁ። እንዴት ብለሽ ታይኛለሽ? እንዴ እኮ እናቴን ማልቀስ ናቸው። ባለቅሰው ባለቅሰው ልወጣው አልቻልኩም። ልጄን ለምስጄ የነበረው ልጄን አስታውሻለሁ። የሰዎች ክፋት አይቻለሁ። ሀያ ዓመት ባልሞላኝ እድሜውስጥ ክፉ እንደኩን አይቻለሁ። ብዙ ነገር ሆኛለሁ። በቃ ማልቀስ ነው። ባልቅሰው ብቻ ነው የምችለው አሌክስ አለ ባሌክስ ተባለ እንደሄድኩ ስትሰማ ልጄን ወሰደችው። እናቴ እናቴ በጣም አዘነች፣ በጣም አለቀሰች። ልጄ አይገባችም ነበር ይሄን እንደበደልሽ አላወቅኩም ነበር። ገብቼ ሳውዲ ስደውልላት በቃ ሰው ማልቀስ ነው ማልቀስ ነው። እኔም እናቴም በቃ የሌሎቹ መላስ በእናቴ ነበር የተወጣሁት። እናቴ ላይ ነበር ያሳበብኩት። ሌሎቹ ሳለ ብዙ ነገር ሰላም ጤና ይስጥልኝ ውድ የኤልሳቱ ቤተሰቦች፣ እንዴት ናቸው? ሰላም ናቸው? እግዚአብሔር ክብር ይመስገን፣ እኔ ሰላም ነኝ። እርስዎ ቢሆኑ ምን ያደርጋሉ ፕሮግራማችን ነው ማለት ነው። እንግዲህ እርስዎ ቢሆኑ ምን ያደርጋሉ ነው። አሁን ከአንድ እህት ነው ማለት ነው፣ ታሪኩን ነገረችኝ እና ታሪኩን እንደዚህ እንደዚህ ነበረ፣ ምን ትመክርኛለሽ ወይም ምን ታስመክርኛለሽ ስትለኝ ካለች በኋላ ከሰማች ውሀት በኋላ ሳስበው በመልኩ ላቀርብ ብዬ እያሰብኩ እያለ አስብኩ አለቀስኩ ማለት ነው። ያለቀስኩት ለእሷ ዘኝላት አይደለም፣ እንደው ነው ተሳዝናኛለህ፣ ግን በራሴ ነው ያለቀስኩኝ። ምክንያቱም ታሪኳ እና ታሪኬ ትንሽ ይቀራረባል። ነገር ግን ሙሉ ለሙሉ ማለት አይደለም፣ ግን ትንሽ ይቀራረባል እና በቃ ያሳለፍኩትን ውጣ ውረድ አስቦ እውነት አለቀስኩ ማለት ነው። እስኪ ታሪኩን እንስማ። እንዴት ለመለቸታችን ማንም ሰው እንደማንኛውም ሰው ወደ ሳኡዲ እግሬን አቀን ነው፣ እርቦኝ ጠምቶኝ አባቴ ላሳልፍለት ውይ ሆን እንዳድርግ አይደለም፣ በቃ እከል ሄደች እከል ሄደች ስለተባለ ብቻ እኔም እንዳነሱ ተነስቼ እግሬን አነሳው አቀን ነው እና ከብዙ ውጣ ውረድ በኋላ ሳኡዲ ገባሁ። ትንሽ ቀን ቆየሁ። አምስት ከምናምን ቆይቼ ከሆነ ልጅ ለማውራት ጀመርኩኝ። ለቤተሰቦች አማከርኳቸው። በፍጹም እንታገቢ ሳይሆን የሄድሽው ልትሰሪ ልትለወጪ ነው። እና እባክሽ ባህሉ መቼም ቢሆን መቼም አያመጥሽም። አንቺ ገና ሃያ ዓመት እንኳ ያልሞላሽ ነሽ። እባክሽ የሄድሽበትን ዓላማ ቅድሚያ አሳኪ አሉ። በፍጹም ትዳሩ ልንቀበለው አንችልም አሉ ቤተሰቦች። ተናደድኩኝ። በዚህ መካከል ወንድሜ መጣ፣ ግን ብር አውጥቼ ተቀበልኩት። ሊደርስ ትንሽ እንደቀረው ተይዞ ወደ ሀገር ገባ። እናም እኔም ያለ ቤተሰቦች ፍቃድ አገባሁ። እናም አግብቼ ትንሽ ቆየት እንዳልን ባለቤት የታመመ እሱን ገንዘብ እየሰራሁ እየላክሁ አስታመምኩት። እግዚአብሔር ይመስገን ደግ ሆነ። ነገር ግን የባለቤቴ ወንድም ወደ ሳኡዲ በባህር መጣ። እኔ ነበርኩ የተቀበልኩት፣ ምክንያቱም ባለቤት የታሞ ስለነበር ብር አልነበረው። እናም እኔ የተቀበልኩት። እናም ያን ወንድሙን ተቀብዬው መስራት ጀመረ። እሱ ደህና ገባልን ደስ አለኝ። እሱ እንኳን ስለገባ አሁንም በመቀጠል እኔ እርኩስ ሆንኩኝ ወለድኩኝ ማለት ነው። እናም ወልጄ በሶስተኛው ወር ለባለቤቴ እናት ላክንላት። እሷን ታሳድግልን ጀመር። ወንድ ልጅ ነው። በልጅነቴ የልጅ እናት ሆንኩኝ። ደስ ብሎኛል እንደ እውነቱ እና በዚህ መልኩ እየኖርን ታዲያ ከልጣት አንድ ቀን ከስራ ቦታ ወደ እረፍት ቤት እየሄድኩ እያለ ድንገት ተያዝኩኝ በፖሊሶች ተይዤ ወደ ኢትዮጵያ ገባሁ ትንሽ ቀን ታስሬ ወደ ኢትዮጵያ ገባሁ እናም መጀመሪያ ልጄ ጋር በመሄድ ልጄን በማየት ከዛ ልጄን ይዤ ወደ ቤተሰቦች ቤት ሄድኩኝ ቤተሰቦች በጣም አዝነውብኝ ነበር በጣም ተከፍተውብኝ ነበረ እንደዛም አድርጌ እንደ እውነቱ ለራሴ ይህን የሚባለው ቁም ነገር ቁም ነገር አልሰራሁም፣ ምንም ነገር አላደረኩም። መጀመሪያውንም ስሄድ ምንም አይነት ዓላማ አልነበረኝም። በቃ እክል ሄደች፣ እክል ሄደ፣ እኔ መሄድ አለብኝ ብዬ ነበር ያሰብኩት። እናም ሄጄ የቤተሰቦች ጋ ደስተኛ አልነበሩም። ፊታቸው ፈክቶ አልተቀበሉኝም። ግን ቤተሰብ አይደሉ መኖር ጀመር። ነገር ግን ከእለታት በአንደኛው ቀን ባለቤት ደወለ፣ ደሳለኝ ስፒከር ላይ ወይም ላውል ላይ ማለት ነው። ሁሉም ሰው እንዲሰማ። እንዴት ነሽ ደህና ነሽ አለኝ። እግዚአብሔር ይመስገን፣ አንተስ እንዴት ነህ? ቢያንስ እንኳን የሚያኮራ ባል የሚያኮራ ትደራለህ ብዬ ለማሳየት ነበር የፈለጉ ለቤተሰቦች። አቢስ ደህና ነው ደህና ነው፣ አንተ እንዴት ነህ? ደህና ነኝ። ዛሬ አንድ ነገር ልነግርሽ ነው። ምንድን ነው? እሺ ንገረኝ። ከዛሬ ጀምሮ እኔን አንቺ አብረን መሆን አንችልም። ማለት ምን ማለት ነው? አይ ከዛሬ ጀምሮ አብረ መሆን ስለማልፈልግ በቃ ተለያይተናል። በቃ መለያየት። በቃ በቃ። እኔ እኮ ቅርስ የለኝም። እኔ እኮ ንብረት የለኝም። ቅርሴ፣ ትዳሬ ሁሉ ነገር እኮ ትዳሬ ነው። እንዴት እንደዚህ ታደርገኛለህ? አልኩኝ። ተነስቼ ወደ ውጭ ወጥቼ ማውራት ጀመርኩ። ለመንኩ። እባክህ እንደዛ አታድርግ። ቤተሰቦቼ እኮ ምንም ቁም ነገር የሆነ ነገር ሳልሰራ ትዳር ውስጥ በመግባቴ አዝነውብኛል፣ ክፍቷቸዋል። እባክህ እርዳኝ፣ እንደዛ አታዋርደኝ። ለልጅኩ ወተት ምግዣ እንኳ የለኝም። ዳይበር መገዛበት እንኳ የለም። እንደዛ አታደርግ። እሺ በቃ ትንሽ ገንዘብ እንኳ ላክልኝ እባክ፣ አልኩት፣ ለመንኩት። አይ ጣጣሽ አታብሼ፣ በቃ ደናው ቻቦር ዝቅት አርገብኝ። በጣም አለቀስኩ፣ በጣም ከፋል። ወደ ቤት ተመልሸ፣ ሲገባ እያሞኝ ነው። አየሽ እከሌ እከሌ ለወንድሟ እንደዚህ አደረገችለት፣ እከሌ እንደዚህ አደረገችለት። አንቺ ግን ምንም ነገር አላደርግሽልኝም አለኝ። ያኔ መቶ ተቀብዬው የገባው ወንድሜ ሳሰኝ ልቤ ስብር አለ። ሁሉም አለኝ የሚሉት ምላሳቸውን ይሰነዝሩብኝ ጀመረ። አንድ ቀን ቁጭ ብለን እያለ ወንድሜ ይሄ ቆይ ይሄ ቆይ፣ ይሄ የሆነ ነገር ላሳይሻለሁ። እሺ ብዬ ወደ ውጭ ወጣሁ። የሆነ ልጅ ይሄ የለበሰውን ልብስ አየሽው? የያዘውን ስልክ አየሽው?

የልጅነት የለ የመጀመሪያ ሁሉ ነገር የለ እባክ እንደዚያ አታድርግብኝ፣ እየለመንኩት በፍጹም ሊሰማኝ አልቻለም። በፍጹም ጣጣሽን አትሰብሽብኝ አታለቃቅሽብኝ አለ። አዘንኩ ታዲያ፣ ውድ እናቱ ጋር በመሄድ እባከውትም ማማ ይህ ልጅ የያዙልኝ አልኳቸው። አይ አልችልም እንኳንም ነፍስ እያለ እንኳንም ላንቺ አስረከብኩሽ፣ ተንግዲህ ወዲያ ግን መያዝ አልችልም አሉ። ምክንያቱም እነሱ ጋ አስቀምጨ ተመልሼ በደላለ ወደዛው ለመሄድ ነበር ያሰብኩት። እነሱም ፈቃደኛ ሳይሆኑ ሊቀሩ አሁንም ልቤ ስብር አለ፣ አዘነ። ምን ላድርግ? ልጄ የልጅነት ይሄ ወተት እንኳን መገዛ ልታጣው መጀመሪያ ዓላማ ስላልነበረኝ፣ ያሁን ነገር ማድረግ ስላልቻልኩኝ፣ አሁን ልጄ ተጎዳብኝ፣ እኔም ተጎዳ። የቤተሰቦችን ፊት ማየት ከበደኝ፣ ተጨናነቀሁ በጣም እና አያቴ ጋ ሄድኩኝ እባክሽኝ፣ እባክሽኝ ልጄን ያሽልኝ አልኳት። እንደ እውነቱ እናት ያልዝም ብላኝ አይደለም፣ እንቢ ብላኝ አይደለም። ነገር ግን በቃ እሷንም ራሱ አኩርፊያታለሁ፣ እሷንም ራሱ ቂም አይዣባታለሁ። ምክንያቱም አልተከላከለችልኝም። በቃ ልጅ አይዞሽ አላለችኝም። አይ ያለድል ይሆናል ነው የምትለው። ሲያሙኝ ሲሰሙ ስሰማ እንዲህ ነው እንኳን ብላ አልተከላከለችልኝም። አልይዝልሽም ያንቺ፣ እንዴት አልይዝም ባትለኝም፣ ግን እሷ ጋር ማስቀመጡን አልፈለኩት። ሁሉንም ተናድጄባቸዋለሁ፣ በሁሉም ቂም አይዣለሁ። ስፊት ልጅ ነበር ያደረግኩት። አሁን ደግሞ ቂም ማርብሽቻለሁ። በፊት የተቀበልኩት ባለቤቴ ወንድም ጋር ደውዬ እባክህ ትንሽ ብር እንኳን አልክልኝ፣ እባክህ ለልጅ ወተት መግጃ እንኳን አልኩት። ምክንያቱም ልጅ ወተት አይጠ ወተት አይጠባም እና እኔ የተቀበለኝ ወንድሜ ነው። ወንድሜ ነው የተቀበለ እነዚህን ያልጀመርክበት ምንም ጉዳይ የለም ማለት ግን እኮ ወንድሙ እንደታመመ ያውቅ ነበር። እና ምን ሊያዘኝ፣ ተናደድኩ። እህቴም እሻለች እይዝልሻለሁ፣ ችግር የለውም ግን እባክሽ ዳግመኛ ትሰደች እዛ አንዱን አግብተሽ ቁጭ ብ ያለችኝ፣ በፍጹም በፍጹም ይሄን ላደርግ አልችልም አልኳት። እናም ተነስቼ ለህት የሰጠኋት ልጁ እናም ድሮ የተቀበለኝ ደላላ ስለነበር ደውዬ እየጠየኩት እባክህ ዶሮ እንደ ተቀበልከኝ፣ ያስቀረሁበት ብር አለ አልኩት። ምንም አላስቀረሽም፣ ሁሉንም ብር ከፍለሽኛል። አሁንም አንድ ብር ሳይቀር እከፍልሃለሁ፣ እባክህ ተቀበለኝ አልኩት፣ ለመንኩት። እሺ ምንም ችግር የለውም፣ ይህን ቀን መግባት ትችያለሽ አለኝ። ነገር ግን እኮ መጀመሪያ ለባህር ማስገባው ገንዘብ የለኝም አልኩት። ችግር የለውም እኔ እልክልሻለሁ አለኝ። ደስ አለኝ።

ብዙዎች እኮ ብዙ ነገር አድርገውናል እና ይሻለኝ እና አንድ ቀን የልጅ የልብስ ማነሳሳት እያጣጠፍኩኝ ሻንጣ ውስጥ ማድረግ ጀመርኩ ግን እናቴ ምን ልታደርጊ ነው ምን ልትኮኝ ነው አለች አይ ምንም እህቴ ጋር ሂጅ አረፍ ማለት ፈልጌ ነው አልኳት እንደምሄድ አልነገርኳት ለምን ለምን አስፈለገ አለች እናቴ አንቺ እኮ አልተከራከርሽልኝም አንቺ እኮ እንድናት አይዞሻል አለችኝ ማረፍ ፈልጋለሁ ትንሽ ቀን እሷ ጋር ሂጅ ላሳለፍ አልኳት። ለምን? አለችኝ አይ በቃ አእምሮ ትንሽ ይረጋጋ፣ አታስቢ። ሌላ ምንም ውሳኔ የለኝም፣ ሌላ ምንም አላማ የለኝም። ከዛ ማደርገውን አደርጋለሁ አልኳት። እሺ በቃ አለች እና ተነስቼ አያቴ ከሄድኩኝ ከዚያ አያቴን አመሰግንኳት። እሌኝ ተወታልኛለች። እናም እና አያቴ ጋ ወሰድኩትና ልጅቱን እኔም ጉዞ በባህር ዳግመኛ ጀመርኩ ማለት ነው። እንግዲህ ስገባ በቃ መኪና ውስጥ ከገባሁ ጀምሮ በቃ ባለቅሰው ባለቅሰው ልወጣው አልቻልኩም። ልጄን ረስቼው የነበረው ልጄን አስታውሻለሁ። የሰዎችን ክፋት አይቻለሁ። ሃያ ዓመት ባልሞላኝ እድሜ ውስጥ ክፉን እንደኩን አይቻለሁ። ብዙ ነገር ሆኛለሁ። በቃ አለቅሳለሁ። ባልቅስ ብቻ ነው የምችለው አለቅሳለሁ። ባለቅሰው ሊወጣልኝ አልቻለም። አልቅሽ አልቅሽ ሲደክመን እንቅልፍ ወሰደኝ እና እግዚአብሔር ይመስገን፣ እግዚአብሔር ረዳኝ። በሰላም ገባሁ፣ እዳይም ከፈልኩኝ ግን ሁሌም ቀልቤ ለቅሶ ነበረ። ብቸኝነት ይሰማኛል። ብዙ ነገር አሳልፌ ያለው ብዙ ነገር ሆኛለው። በሄድኩ በስንተኛው ቀን እናቴ እንደሄድኩ ስትሰማ ልጄን ወሰደችው። እናቴ እናቴ በጣም አዘነች፣ በጣም አዘነች። ልጅ ይሄ አይገባሽ ነበር፣ ይሄን እንደበደልሽ አላወቅኩ ነበር። ገብቼ ሳውዲ ስደውልላት በቃ ሰው ማልቀስ ነው ምን ማልቀስ ነው። እኔም እናቴ በቃ የሌሎቹ መላስ በእናቴ ነበር የተወጣሁት። እናቴ ላይ ነበር ያሳተኩት። ሌሎቹ ሳለ ብዙ ነገር ያደረጉኝ በቃ ሰው በሚወደው አይነት እናቴ ላይ ነው የተወጣሁት። እግዚአብሔር ይመስገን እድል ተፈልኩኝ። ለልጄ ማድረግ ያለብኝን ያ ወተት መግዣ ያነሰኝ የጠፋብኝ ብር ተከፈለ። ወተት መግዛት ቻልኩ። ለልጄ ብዙ ነገር ማድረግ ቻልኩ። የከዳኝን የተወኝን ባሌ ይኸው መጥቻለሁ፣ ትናንትና ብትወኝም ይኸው ገብቻለሁ ብዬ ደወልኩለት። ቪዲዮውን አቋርጬ ማለት ነው ማልቀስ ያለብኝ ምን ያክል አልቅሼ፣ አሁን መጥቻለሁ ተመልሼ። ምክንያቱም የሰው ታሪክ እንትን ማለት አልችልም ማለት ነው፣ ግን እምለው የሚልኝ ብቻ። አሁን ወደ ታሪኩ ስቀጥላችሁ ወይም ስገባላችሁ እና እንደዛ ሆኜ ትላልቸታችን ብዙ ካሳለፍኩ በኋላ ብዙ የብቸኝነትን ብዙ እያነባሁ እያለቀስኩ ካሳለፍኩ በኋላ ለራሴ የሚያስፈልገኝን ነገር አነስ ያለች ቤት ገዛሁኝ። ልጄ አደገልኝ፣ እናት ያሳደገችልኝ። እናም ለቤተሰቦቿን ማድረግ ያለብኝን ያክል ሁሉ አደረገው። አንድ ቀን ታዲያ ባለቤቴ ደወለልኝ። እንዴት ነሽ? ደህና ነሽ? በኢሞኔ ደወለው? የኢትዮጵያ ቁጥር ነው ሳነሳው። እሱ ነው? ላምን አልቻልኩም? ምነው ምን ፈለግ አልኩት በድዬ እየሻለሁ፣ ይቅርታ አድርጊልኝ አለ። አረ እባክህ ብዬ ከት ብዬ ስቄ ወጥቼ ዘግቼ ወጥቼ ሳቅኩ። ደስ አለኝ ይህን በማለቱ። ሌላ ነገር እንዳታስቡ ልስማማ እንዳይመስላችሁ፣ ስለናንቸታችን እናም ተዛ፣ ስልክ ላይ ወጥቼ ስለ እሱ ማጣራት ጀመርኩኝ እንዳገባ እናም ያገባት ሚስቱ ኢትዮጵያ ተይዞ እንደገባ እንደተወችው ሴቶቹ ምክንያት ደግሞ ከሌላ ሴት ጋር ሲባልግ ተገኝቶ የገዛ ዘመዶቿ ስላገኙት ለሚስቱ ስለተናገሩበት እና በዛ ምክንያት ሚስቱ እንደተወች ሰማው። አይ ያልኩ ገረመኝ ማለት ነው። እና እንደዛ ርጌ በተዘጋበት ተናደደ ማለት ነው። መልሶ ደውሎ ልጅን መጠየቅ ይፈልጋለሁ አለ። ኢትዮጵያ የተገባ ስንት ጊዜ የሆነ ብዬ ሳጣራ ወደ ስድስት ወር ገደማ ሆኖታል። ስድስት ወር ሙሉ ቆይቶ አንድ ቀን እንኳን ልጁን ለማየት አልጓጓም አልሄደም ማለት ነው። ሴት ሲያባርር ነበረ፣ ግን ያንኑ ትዳሩን ቢሆን አሳጣው ማለት ነው። ግርም አለኝ ድንቅ አለኝ ማለት ነው። እናም ለቤተሰቦች ነገርኳቸው። የእውነት ቤተሰቦች ከሆናችሁ በፍጹም በፍጹም ይመጣል፣ ልጄንም እንዳታሳዩብኝ በቃ አናውቅህም በሉ በቃ ይቺን ውለታ ብቻ ዋሉልኝ አልኳቸው። እሺ አሉልኝ እሺ አሉኝ። እናም

ምንም የምናውቀው ነገር የለም አሉት በጣም ተናደደ ማለት ነው። እናም ልብሱንም ይዘክርና ለይህን ቤጤም ይህን ከፈለክ ለፈለክ ከውስጠው ምክንያቱም ይህን ልትላቸው ልጅን ወስደው ነበር አያቶች ጋር አያቶች ጋር ወስደው አስቀምጠውት ነበር ማለት ነው። እና የበለጠልያ ሰው ተናደደ ማለት ነው። ተመልሶ ወደ ሳዑዲ መጣ ማለት ነው። በቃ አንጀቴ እራስ አለ እንደዛ ሲሆን ማለት ነው። እና መጣ ያ ሰው እና እሱም እስኪ የምታገብ ብሎ እንዳያለው እስኪማ እንደሚያገባሽ ያለው እያለ መፎከር መሸለል ጀመረ። እኔ ግን ተስ ወዲያ ወንድ በፍጹም መቅረብ አልፈልግ። ልቤን ሰብሮታል፣ ሌላም ሰው እንዲሰብረው እድል አልሰጠም። ሁሉም ሰው እንደሱ ይመስለኛል፣ ሁሉም ሰው ልቤን የሚሰብር ይመስለኛል። ቤተሰቦቼን አርቻለሁ፣ ለራሴ የሚያስፈልገኝ ነገር በትንሹም ቢሆን አድርጌያለሁ። ግን በፍጹም ሌላ ህይወት ውስጥ መግባት አልቻልኩም። ሌላ ትዳር ውስጥ መግባት አልቻልኩም። ምን ላድርግ? ገና ነኝ። ትልቅ ሴት የምባል አይደለሁም። ከሰላሳ በታች እንጂ በላይ አይደለሁም። እና እንዴት ሆኜ ልኑር? ብቼ ልኖር፣ ወይስ ሰው ሳላምን ልኖር? ደውለውልኝ ትንሽ ጊዜ አወራቸውና በቃ የሚወሩት ሁሉ ውሸት ይመስለኛል። በቃ ያመኛል። ምን ላድርግ? እንዲሁ ልኖር?